የሰዎች ለሰዎች ድርጅት በኢትዮጵያ የተለያዩ አካባቢዎች ሰው ተኮር የሆኑ ፕሮጀክቶች ላይ ትኩረት አድርገው መስራት መቀጠሉን አስታውቋል። ድርጅቱ በተለይም በትምህርት ጤና፣ ንጹህ መጠጥ ውሃ አቅርቦትና የአካባቢ ጥበቃ ላይ እየሰራ እንደሚገኝም ዛሬ በሰጠው መግለጫ ገልጿል። የሰዎች ለሰዎች ድርጅት ዛሬ በሰጠው መግለጫ ላይም እንደ አውሮፓውያኑ አቆጣጠር በ2025 የበጀት አመት በኢትዮጵያ ለሚያከናውናቸው የተቀናጁ የልማት ስራዎች ከ አንድ ነጥብ አምስት ቢሊዮን ብር በላይ መመደቡን ተናግሯል። መግለጫውን የሰጡት የሰዎች ለሰዎች ድርጅት ሀገር አቀፍ ዳይሬክተር ይልማ ታዬ በኢትዮጵያ እያከናወነ የሚገኘውን ስራና በሚቀጥሉት ጊዜያት ለመስራት ያቀደውን ስራ አስመልክተው በሰጡት ማብራሪያ ሰዎች ለሰዎች ድርጅት ተደራሽነቱንና የማህበራዊ አገልግሎት ዘርፎቹን ከጊዜ ወደ ጊዜ እያሰፋ ይገኛል ብለዋል። አቶ ይልማ ድርጅቱ በኢትዮጵያ ለሚተገብራቸው የገጠር ልማት ስራዎችም የአምስት ዓመት ስልታዊ እቅድን ነድፎ ወደ ስራ መግባቱን ተናግረዋል። በበጀት ዓመቱ ከተመደበው በጀት መደበኛ በጀት ውስጥም ከ60 በመቶ በላይ የሚሆነውን የሚይዘው የትምህርትና ንጹህ የመጠጥ መሰረተ ልማት ስራዎች ናቸው ያሉት ዳይሬክተሩ የአካባቢው ጥበቃና የዘላቂ የመሬት አጠቃቀም ፕሮግራሞች ደግሞ የበጀቱን 11 በመቶ ይይዛሉ ብለዋል። የጤናና የሰው ሃብት ልማት ፕሮግራሞች ደግሞ የበጀቱን 12 በመቶ እንደሚሸፍኑ አቶ ይልማ ተናግረዋል። ከስልሳ በመቶ በላይ የሚሆን በጀት በዘንድሮ አመት ለትምህርት መድበናል። ምክንያቱም አሁን ትምህርት በከፍተኛ ደረጃ ትኩረት ተሰጥቶት እየተሰራ ነው በሀገር አቀፍ ደረጃ እና አዲስ ስትራቴጂ ብለን የምናስበው አንደኛው ይሄ ነው። በዘንድሮ አመት ከሰባት መቶ ሀያ ሁለት ሚሊዮን ብር በላይ ለትምህርት መድበናል። ለውሃና ለጤና ተቋማት ወደ 182 ሚሊዮን ብር በጀት መድበናል። ለሰስቴኔብል ላንድ ማኔጅመንት እና ለተፈጥሮ ሀብት ስራዎች ከ170 ሚሊዮን ብር በላይ በጀት የያዝን ሲሆን ጤናን በተመለከተ 98 ሚሊዮን፣ ሂውማን ዲቨሎፕመንት ወይንም ሰው ተኮር የሆኑ የልማት ስራዎችን ለማካሄድ ወደ 70 ሚሊዮን የሚሆን ገንዘብ በመመደብ ወደ ስራ ለመግባት ዝግጅት እያደረግን ነው። ድርጅቱ እንደ አውሮፓውያን አቆጣጠር በ2025 በደቡብ ኢትዮጵያ ክልል ጎፋ ዞን አዲስ የተቀናጀ የገጠር ልማት ፕሮጀክት የጀመረ መሆኑን ያነሱት ዳይሬክተሩ በትግራይ፣ አማራና አፋር አዋሳኝ ወረዳዎች ደግሞ ዘር ለሰላም ሲድ ፎር ፒስ የተሰኘ የአካባቢ ጥበቃና ግብርና ልማት ፕሮጀክት ለመጀመር ዝግጅት መጠናቀቁን በመግለጫቸው ላይ አንስተዋል። አክለውም ላለፉት 43 ዓመታት በኢትዮጵያ በተለይም በገጠራማው ክፍል አመርቂ ስራ መስራት የቻለው የሰዎች ለሰዎች ድርጅት አዲስ የኮርፖሬት ሎጎ ማስተዋወቁን ይፋ አድርጓል። አዲሱ የድርጅቱ አርማ ዘመኑን የዋጀ እና በሰው ልጆች እኩልነት ጽንሰ ሀሳብ ላይ የተመሰረተ መሆኑንም አንስተዋል። ይህ የገጠር ልማት ፕሮግራም በአሁኑ ወቅት ስትራቴጂካል ዲዛይን በማካሄድ እንግዲህ የዲጂታል ዘመን ነው። በዛ መሰረት ከበ ሎጎአችን ጀምሮ ሎጎአችን ሜንሽን ፈር ሜንሽን የነበረው አሁንም ስማችን ሜንሽን ፈር ሜንሽን ነው፣ ግን በአዲስ መልክ እዚህ እንደምታዩት ኤም ኢዚኳል ቱ ኤም ነው የሚታየው። እዚጋ ስናነበው ሜንሽን ፈር ሜንሽን ይሆናል፣ ነገር ግን ኤም ኢዚኳል ቱ ኤም የሚል ወቅቱን ያገናዘበ ብራንድ ሎጎ ዴቨሎፕ አድርገናል። ካለፈው በምንድን ነው የሚለየው ያልን እንደሆነ ሜንሽን ፈር ሜንሽን የሚለው ሰዎች ለሰዎች ነው፣ ሰው ሰውን መርዳት ወደሚለው ነው የሚሄደው። እዚህ ላይ ግን ኤቭሪ ሁማኒቲ እያንዳንዱ ሰው እኩል ነው። ማንም ሰሜንም አለ ደቡብም አለ፣ ነጭም ሆነ ጥቁር ሆነ የሰው ልጅ በዚህ ምድር ላይ እኩል ነው። ስለዚህ ተደጋግፎ የራሱን ዴቨሎፕመንት ማምጣት ይችላል የሚል አነስተኛ ትንታኔ በመስጠት ነው። አሁን እንግዲህ ከዚህ ዓመት ጀምሮ ይህንኛውን ሎጎ የምንጠቀም ይሆናል። የሰዎች ለሰዎች ድርጅት ከ43 ዓመት በፊት በአንጋፋው የፊልምና ቲያትር ባለሙያ በነበሩት ካርል ሄንዝ በም የተቋቋመ ምግባረሰናይ ድርጅት መሆኑን ይታወቃል። ዓለምሰገድ አሳየ ነው የዘገበው።